ኢትዮጵያ ተፈጥሮ በውበት የረበበቻት በገጸ በረከት የዳበሰቻት የእልፎች አይን ማረፊያ የብዙዎች መዳረሻ ናት። በአያሌዎች ዘንድ ተመራጭ ካደረጓት ገጸ በረከቶቿ መካከልም ብርቅዬ የዱር እንስሳቶቿ ተጠቃሽ ናቸው። ታዲያ ብርቅዬ የዱር እንስሳቶቿም ለአይን ምግብን ለመንፈስ እርካታን ከማላበስ የተሻገረ ገቢን የማመንጨት ታላቅ አቅም አላቸው። አንድ ሰው ወደ ሀገራችን መጥቶ በኢትዮጵያ የዱር እንስሳት ላይ ማለት ነው በአንድ ዝርያ ላይ ምርምር ማድረግ ለምሳሌ በኒያላ ላይ ምርምር ማድረግ ቢፈልግ ወይ በጭላዳ ላይ ጥናት ማድረግ ቢፈልግ ለአንድ ወር ለአንድ ወር ማለት ነው አንድ ሺህ ዶላር ይከፍላል። አንድ ሰው ለአንድ ወር ማለት ነው። ጥናቱ ሁለት ወር የሚፈጅ ከሆነ ሁለት ሺህ ዶላር ይከፍላል። የሀገር ኩራት የቱሪዝም ዘርፍ አንቀሳቃሽ የሆኑ ብርቅዬ የዱር እንስሳት ሀገራዊ ፋይዳቸው የጎላ ቢሆንም ኃላፊነት በጎደላቸው አካላት በህገወጥ አደን በገፍ ወደ ሌሎች ሀገራት ይጓዛሉ። ታዲያ ስውሩን የመግለጽ ድብቁን የመለየት አቅም እንዲኖራቸው ተደርገው በሰለጠኑ አነፍናፊ ውሾች አማካኝነት ይህን የህገ ወጥነት መስመር ከስሩ ለመንቀል እየተሰራ ይገኛል። ውሾቹ ያው እንደሚታወቀው በልዩ ሁኔታ ማለት ነው የሰለጠኑ ውሾች ናቸው። በጣም ልዩ ዝርያዎች ናቸው። ለዚሁ ፐርፐዝ ለዚሁ ሲባል በልዩ ሁኔታ ታንዛኒያ ሀገር ማለት ነው ሰልጥነው የመጡ ውሾች ናቸው። የሚፈትሹት በኤርፖርት ውስጥ የተለያየ ቦታ ላይ ነው። አንደኛ የመንገደኞች መግቢያና መውጫ በሆኑ ተርሚናሎች ላይ ይፈትሻሉ። ሁለተኛውና ትልቁ ደግሞ የትኩረት እንትን መስካችን አንዱ ምንድነው ካርጎ ነው። ኤርፖርት ውስጥ መጠበቅ ማለት አንድ የዱር እንስሳ ዱሮ እንደፈለገ የሚሄዶ አንድ ዱር እንስሳ ውጤትም ሆነ በንም ሲም ሆነ ያለ ፍቃድ ከሌላ ሀገራት መጥቶ የኔ የኛን ኢምፖርት ነክ ኤርፖርቱን ነክቶ ወደ ሌላ ዓለም አቀፍ አልፍም። ዛሬ አዲስ ታሪክ ሊጻፍ ህገወጥነት ሰንሰለቱ ሊበጠስ ግድ ሆኗል። የህገ ወጥነት ጸር በሆኑ አነፍናፊዎች አማካኝነት እየተደረገ የሚገኘው ቁጥጥር ቀደም ሲል የነበረውን የህገወጦች ቁጥር እንዲቀንስ አስችሏል። ህገወጦቹ ድሮ እንደፈለገ የሚወጡ ዶክሜንት አንጡ ብለን አንጡ ዶክመንት። እስቲ ለምሳሌ አሁን አንድ ዚሆን ተገሎ ከአፍሪካ ጋር ካመጣ ከአራት ሀገራት ውጪ የማይፈቀዱ አለ፣ በጣም ስለበዛ። አሁን ለምሳሌ እንደ ሳውዝ አፍሪካ ምናምን ለነሱ ተፈቅዷል፣ በሳይትስ በሳይትስ ስለተፈቀደ። ያ ከሳውዝ አፍሪካ ተገሎ ሲመጣ ሳይትስ ልዩ ፍቃድ፣ የኮንቬንሽን ፍቃዱን ቼክ እናደርጋለን። በቃ በትክክል ስርዓቱም አሞልቶ ካመጡ ሊያልፎ ይችላሉ። ካልሆነ ሆልድ ተደርጎ እንደወረስ እናረጋለን። እኛ ከጀመርም በኋላ እየተያዘም ነው በእርግጥ በሚያዝበት ሰዓትም የተወሰነ ቀንም ቢቆይም ቢዘገይም ዶክሜንት። አሁን አሁን ትልቁ ችግሩ ምንድነው? እንይዛለን። ውሾቹ በትክክል እያያዙ ነው ያሉት፣ ግን ዶክሜንት ነው አሁን። ዶክሜንት ምንድነው? ይዞን ጥርሱ ከሚመጣበት ሀገር ላይ ኢትዮጵያ ሲደርስ አብሮ ተያይዞ አይደለም የሚመጣው። እዚህ ከደረሰ ካለፈላቸው አለፈ። እንደዚህ አይነት ሲስተም ነው የሚጠቀሙብን ያለው። ካለፈ አለፈ፣ ካላለፈ ግን ሶስት ቀን አራት ቀን እዚህ የአየር መንገድ ሪፖርት እዚያ ይቀመጥና ዶክሜንት አሟልተው የሚወስዱበት መንገድ ነው ያለው። ካርጎ ላይ ውሾቹን በምናሰማራበት ሰዓት ከተለያየ የአፍሪካ ሀገር ወደ አውሮፓና ወደ አሜሪካ የሚሄዱ የዱር እንስሳት ውጤቶች ማለት ነው ውሾቹ አነፍንፈው ማግኘት ይችለዋል። እና እስካሁን ድረስ ማለት ነው ከሀያ ጊዜ በላይ ማለት እችላለሁ ከሀያ ጊዜ በላይ የተለያዩ ሳጥኖችን፣ ሻንጣዎችን የታሸጉ በካርቶን የታሸጉ እቃዎችን ማለት ነው ውሾቹ አነፍንፈው የዱር እንስሳት ውጤት ውስጡ መኖሩን አመላክተውን ማለት ነው መረጃ ጠይቀን እዛ ካሉት የሚመለከታቸው ከካርጎ ካሉት የሴኪሪቲ ሰራተኞች ከኢትዮጵያን ኤርላይንስ ሎጂስቲክ ክፍል ሰራተኞች ጋር በመነጋገር ትክክለኛ ዶክመንት ያላቸውን እንዲሄዱ አድርገናል። የቁጥጥር ሂደቶች በሰፉና በጠነከሩ መጠን ከዚህ ቀደም በብርቅዬ የዱር እንስሳት ላይ ተጋርጦ የነበረውን የመጥፋት አደጋ የቀነሰ ከመሆኑ የተሻገረም ሀገራዊ ፋይዳ ያለው ነው። ይህም የኢትዮጵያ አየር መንገድ ለሕገ ወጦች የሚሆን ሕገ ወጥነት በሩ ዝግ መሆኑን ለዓለም ማሳያ መንገድም ጭምር ተደርጎ ይወሰዳል። ከሌሎች ኤርፖርት ውስጥ ካሉ የህግ አስከባሪ አካላት ጋር አንድ ላይ ተባብረን ኤርፖርታችንን ከተለያየ ክራይም ነጻ ማድረግ ነው በቃ ሰላማዊ ኤርፖርት ማድረግ ነው እንጂ ኦልሬዲ እየተሰራ ያለው ስራ ትልቅ ውጤት እያስመዘገበ ያለ ነው ስለዚህ አሁን የውሾቹ ዛጋ መኖር ጠቀሜታው ለዋይልድ ላይፍ ሪሶርሱ ብቻ ሳይሆን ማለት ነው ለኤርፖርታችንም በጣም ጠቃሚ ነው በተለያዩ ሚዲያዎች በተለይ የሚሰራጨውን ትክክለኛ ያልሆነ መረጃ ይህ ራሱ መልስ ይሰጠዋል ለዛ ለዛ መልስ የሚሰጥ ነው ማለት ነው። ምክንያቱም ሎኢንፎርስመንቱ ጠንካራ መሆኑን አንዱ መገለጫ ነው የውሾቹ መኖር እዚያ። በቀጣይ በነፍናፊ ውሻዎች ታግዞ የሚደረገው የፍተሻና ቁጥጥር ስራዎች ተጠናክረው ይቀጥላሉ።